ሎሚናቱ እዩ የዛሬ ዋና ዋና የፖለቲካ ንዑስ ርዕሶቻችን የሚከተሉት ናቸው። ለኢሮጵያን አቆጣጠር ከ1948 እውቅና እስከ ዘመናዊ ስትራቴጂ፣ የአሜሪካና የእስራኤል ዘላቂ ግንኙነት ምን እንደሚመስል የትራምፕ ሁለተኛ ዘመን ለእስራኤል ድጋፍና የመካከለኛው ምስራቅ እንቅስቃሴዎች ያለው ሁኔታ፣ ፍልስጤምን የተቀበሉ ምዕራባውያን መንግስታት ኔታንያሁ የእውቅና ውሳኔውን ስለማውገዛቸው፣ ዓለም አቀፍ ጫና በእስራኤል በጋዛ ጦርነትና በዌስት ባንክ ወረራ የተቃውሞ ድምፅ ስለመበራከቱ ዝርዝር ያሉ ትንታኔዎችን ይዘንግሎት ቀርበናል። ተመሳሳይነት ያላቸው መረጃዎች እንዲደርሶት የደወል ምልክቱን መጫን አይርሶ። እስከ ፍጻሜው አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር ከ1948 እውቅና እስከ ዘመናዊ ስትራቴጂ የአሜሪካና የእስራኤል ዘላቂ ግንኙነት እንደ ኢሮፓውያን አቆጣጠር በ1948 እስራኤል ከተመሰረተች በኋላ አሜሪካና እስራኤል የቅርብ እና ዘላቂ ግንኙነት አላቸው። ዩናይትድ ስቴትስ ለእስራኤል በይፋ ዕውቅና ከሰጡ አገሮች ተርታ ስትመደብ በጊዜ ሂደት ከጠንካራ አጋሮቿ አንዷ ሆናለች። ይህ አጋርነት በጋራ ዲሞክራሲያዊ እሴቶች፣ በመካከለኛው ምስራቅ ስትራቴጂካዊ ፍላጎቶችና በአሜሪካ የአይሁድ ማኅበረሰብ ጠንካራ ድጋፍ ላይ የተመሰረተ ነው። ተከታታይ የዩኤስ አስተዳደሮች ሪፐብሊካን እና ዲሞክራቶች በአጠቃላይ እስራኤልን በወታደራዊ እርዳታ፣ በኢኮኖሚ ትብብርና በዲሞክራሲያዊ ድጋፍ ደግፈዋል። ምንም እንኳ የድጋፉ መጠን እንደ አመራር እና ዓለም አቀፋዊ ሁኔታዎች ቢለያዩ፣ ዋሽንግተን ያለማቋረጥ ለእስራኤል የላቀ የጦር መሳሪያ፣ የሚሳይል መከላከያ ስርዓቶች እንደ አይሮን ዶም እና በቢሊዮን የሚቆጠሩ ዶላር አመታዊ ወታደራዊ እርዳታን ሰታለች። ይህም እስራኤልን ትልቅ ድምር የአሜሪካ የውጭ እርዳታ ተቀባይ እንድትሆን አድርጓታል። በዲፕሎማሲያዊ መልኩ ዩናይትድ ስቴትስ በተባበሩት መንግስታት ድርጅት ውስጥ እስራኤልን ከለላ አድርጋለች። በፀጥታው ምክር ቤት ውስጥ የቬቶ ስልጣኗን በመጠቀም እስራኤላውያን ጥቅም የማይመቹ የውሳኔ ሀሳቦችን አግዳለች። ከዚህም በተጨማሪ ዩኤስ ፕሬዝዳንት በካምፕ ዴቪድ ስምምነት በ1978 በኦስሎ ስምምነት በ1993 እና በቅርቡ በአብርሃም ስምምነት በ2020 በሰላም ሂደት ውስጥ በመሳተፍ እስራኤል ከበርካታ የአረብ ሀገራት ጋር ያላት ግንኙነት እንዲሻሻል ከፍተኛ ሚና ተጫውቷል። የሆነ ሆኖ ግንኙነቱ ግን ያለ ውጥረት አልነበረም። አንዳንድ ጊዜ የአሜሪካ መሪዎች በዌስት ባንክ የሰፈራ መስፋፋት፣ ከፍልስጤማውያን ጋር ስላለው የሰላም ሂደትና የኢራን የኒውክሊየር ምራ ግብር አቅራቦቶችን በተመለከተ ከእስራኤል መንግስታት ጋር ይጋጫሉ። ምንም እንኳን እነዚህ ያለመግባባቶች ቢኖሩም ሰፊው ጥምረት ጠንካራ ሆኖ ቆይቷል። እስራኤልን በአሜሪካ የመካከለኛው ምስራቅ ስትራቴጂ ውስጥ ማዕከላዊ አጋር ሆና ቀጥላለች። በአጠቃላይ ከ1948 ጀምሮ የአሜሪካና የእስራኤል ግንኙነት የሪዮት ዓለም ዝምድና፣ የሀገር ውስጥ የፖለቲካ ተጽዕኖ እና የጋራ ጂኦ ፖለቲካዊ ግቦችን ያንጸባርቃል። ይህም ጥምረት በዘመናዊ ዓለም አቀፍ ግንኙነቶች ውስጥ በጣም ዘላቂና ስልታዊ ጠቀሜታ ያለው መሆኑ ያረጋግጣል። በቅርብ ጦርነት ወቅት እስራኤል በመካከለኛው ምስራቅ የዩናይትድ ስቴትስ ስትራቴጂካዊ አጋር በመሆን በከፊል በሶቪየት አካባቢ ያለውን ተጽዕኖ በመቃወም እንደገና ብቅ ብላለች። በተመሳሳይ ጊዜ ዋሽንግተን ዓለም አቀፋዊና ክልላዊ ዲፕሎማሲያዊ መድረኮችን ተጠቅማ ለእስራኤል ወታደራዊ እርዳታን የላቀ የጦር መሳሪያና የፖለቲካዊ ድጋፍን ሰጥታለች። ከቀዝቃዛው ጦርነት የመጀመሪያዎቹ አስርተ ዓመታት ጀምሮ የአሜሪካ ፖሊሲ በእስራኤል ላይ በትልቁ የዩኤስ ሶቪየት ፉክክር ውስጥ ገብቷል። ዩናይትድ ስቴትስ የሶቪየት ህብረት የአረብ ሀገራትንና አብዮታዊ እንቅስቃሴዎችን በመደገፍ ተጽዕኖዋን ለማስፋት በምትፈልግበት ክልል ውስጥ እስራኤልን እንደ ታማኝ ኮሚኒስት ያልሆነ አገር አድርጋ ነበር የምትመለከተው። በሶቪየት የሚቀርቡ የጦር መሣሪያዎችንና የሶቪየት አማካሪዎች የአረብ ጠላቶቿን ይደግፋሉ። በአንዳንድ ግጭት የሶቪየት ህብረት የአየር መከላከያ ዘዴዎችን ከአየር ላይ የሚተኮሱ ሚሳይሎችን እና የአረብ ጦር ኃይሎችን ታክቲካዊ ድጋፍ በማሰማራት የእስራኤል መከላከያ የሶቪየት ወታደራዊ ቴክኖሎጂን ለመቋቋም የሚያስችል መሞከሪያ አደራጅቷል። የትራምፕ ሁለተኛው ዘመን ለእስራኤል ድጋፍና የመካከለኛው ምስራቅ እንቅስቃሴዎች ዶናልድ ትራምፕ ከ2017 እስከ 2021 45ኛው የአሜሪካ ፕሬዝዳንት ከሆኑ በኋላ ለሁለተኛ ጊዜ በምርጫ ውድድር አሸናፊ በመሆን በ2025 ወደ ነጩ ቤተ መንግስት በድጋሚ በመግባጭ በትረስልጣናቸውን ስልጣናቸውን ለመጨበጥ በቅተዋል። ብዙ ጊዜ በአነጋጋሪነታቸው የሚታወቁ ትራምፕ ኢየሩሳሌም የእስራኤል ዋና ከተማ ነች በማለት የዩኤፍኤ ኤምባሲ ከቴል አቪቭ ወደ ኢየሩሳሌም እንዲዘዋወር አደረጉ። እስራኤል ከአንዳንድ የአረብ ሀገራት ጋር ያላትን ግንኙነት ሰላማዊና ዘላቂያዊ እንዲሆን የአብርሃም ስምምነት በሚል እንዲደረግ የበኩላቸውን ሚና ተጫውተዋል። የእስራኤል የቀኝ ክንፍ መሪ የሆኑት ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ እነዚህን ውሳኔዎች በደስታ ተቀብለውት ነበረ። ትራምፕ ራሳቸውን ለእስራኤል ለዋላዊነት ጠንካራ ደጋፊ አድርገው እንዳቀረቡ ሁሉ በተመሳሳይ የመካከለኛው ምስራቅ ሰላም እንዲሰፍን እንደሚፈልጉ ተናግረዋል። በቅርቡ ትራምፕ እስራኤል ዌስት ባንክን እንድትቀላቀል አልፈቅድም ማለታቸው የዓለምን ትኩረት ስቧል። ትራምፕ ቁልፍ ከሆኑ የአረብና የሙስሊም አገራት መሪዎች ጋር በተገናኙበት ወቅት እስራኤል አካባቢውን መቀላቀል ከጀመረች መዘዝ አለው ሲሉ አስጠንቅቀዋል። በአንድ በኩል ትራምፕ ለእስራኤልና ለደህንነቷ ጠንካራ ድጋፍ እንዳላቸው የሚታወቅ ሲሆን በሌላ በኩል በእስራኤል የተያዙ ግዛቶችን በመደበኛነት መቀላቀል አለመረጋጋትን፣ ብጥብጥንና ዲፕሎማሲያዊ መገለልን እንደሚያመጣ በሚያስጠነቅቁ የዓለም አቀፍ ተዋናዮች፣ በአረብ አጋሮች እና አንዳንድ የአሜሪካ አጋሮች ጫና እየደረሰበት ይገኛል። ይህንንም አቋም በመያዝ ትራምፕ አሜሪካ በሰላም ሂደት ላይ ያላትን ተጽዕኖ ለማስቀጠል በአብርሃም ስምምነት ከተባበሩት የአረብ ሀገራት ጋር ያለውን ግንኙነት ለመጠበቅና ራሳቸውን በቅርብ አጋሮች ላይ ገደብ የሚጥል መሪ አድርገው ለማቅረብ ያለመነው ተብሎለታል። ዓለም አቀፍ ጫና በእስራኤል በጋዛ ጦርነትና በዌስት ባንክ ወረራ የተቃውሞ ድምፅ ተበራክቷል። የፍልስጤም ነጻነትን የተቀበሉ ምዕራባውያን መንግስታት ቢኖሩም የታንያው ግን የእውቅናውን ውሳኔ አውግዘውታል። እስራኤል በጋዛ ያለውን ጦርነትና የዌስት ባንክ ወረራ እንድታቆም ዓለም አቀፍ ጫና እየደረሰባት ነው። የምዕራባውያን መንግስታት ለፍልስጤም ነጻ አገርነት በይፋ ዕውቅና ሰጥተዋል። ዩናይትድ ኪንግደም እና ጀርመን ሁለቱም ለእስራኤል ጠንከር ያለ ማሳሰቢያ ሰጥተዋል። ምንም አይነት እርምጃ እንዳትወስድና የተያዙትን መሬቶች የዌስት ባንክን የስነ ህዝብና ፖለቲካዊ ሚዛን የሚቃረን ድርጊት ነው ሲሉ ኮንነዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ በተባበሩት መንግስታት ድርጅት መድረክ ላይ ይህ በሥነ ምግባር በሕግና፣ በፖለቲካ ተቀባይነት የሌለው ነው ሲሉ የእስራኤልን ቀጣይ እርምጃዎች አውግዘዋል። በኔታንያሁ የአስተዳደር ጥምረት ውስጥ ያሉ አክራሪ እስራኤላውያን የፍልስጤም ግዛት አካል የሆነው ዌስት ባንክ እንዲቀላቀል ተደጋጋሚ ጥሪ አቅርቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ በተባበሩት መንግስታት ድርጅት መድረክ ላይ ይህ በስነ ምግባር በሕግ እና በፖለቲካ ተቀባይነት የሌለው ነው ሲሉ የእስራኤልን ቀጣይ እርምጃዎች አውግዘዋል። በኔታንያሁ የአስተዳደር ጥምረት ውስጥ ያሉ አክራሪ እስራኤላውያን የፍልስጤም ግዛት አካል የሆነው ዌስት ባንክ እንዲቀላቀል ተደጋጋሚ ጥሪ አቅርበዋል። የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ለፍልስጤም መንግስት እውቅና መስጠቱን በግልጽ ውድቅ አድርገዋል። እንዲህ ያለው እውቅና አመጽን በመሸለም አይሁዶች እንዲገደሉ የሚያበረታታ አሳዛኝ ውሳኔ ሲሉ ገልጸውታል። በንግግራቸው ወቅት በርካታ የዓለም መሪዎችና ዲፕሎማቶች የተቃውሞው ሰልፍ አድርገዋል። የስብሰባው አዳራሽም አለመስማማቱን አሳይቷል። ከዩኤን ውጪ በኒውዮርክ ታይምስ አደባባይ የእስራኤልን የጋዛ ጦርነት በመቃወም ሰላማዊ ሰልፍ ተካሂዷል። ኔታንያሁ ንግግራቸውን የከፈቱት ኢራንን በክልላዊ አለመረጋጋት መሀል ላይ የምትገኝና በውክልና ኃይሎች የተደገፈ መርገም የሚል ርዕስ ያለው ካርታ በማቅረብ ነበረ። በሊባኖስ የሚገኘው ሂዝቦላ፣ በየመን ሁቲዎች፣ ሐማስ በጋዛ እና ኢራን በእስራኤል ላይ የሽብር ምንጮች መሆናቸውን ጠቁሟል። በእነዚህ ቡድኖች ላይ የእስራኤልን ወታደራዊ ጥቃትንም ዘርዝረዋል። በተለይም በሰኔ ወር እስራኤል በኢራን የኒውክሊየር ማብላያዎች ላይ ያደረሰችውን ጥቃት በተመለከተ የዩናይትድ ስቴትስ ፕሬዚዳንት የሆኑት ዶናልድ ትራምፕ የእስራኤልን ወታደራዊ እርምጃ በመደገፋቸው ምስጋናቸውን አቅርበዋል። ኔታንያሁ ሐማስ በእስራኤል ላይ ያደረሰው ጥቃትና በሴፕቴምበር 11 በአሜሪካ ላይ በደረሰው ጥቃት መካከል ያለውን ተመሳሳይነት አሳይተዋል። ሁለቱም ሀገራት ከአንድ ጠላት ጋር እየተዋጉ ነው ሲሉ አክለዋል። ጠቅላይ ሚኒስቴሩ እስራኤል የፍልስጤም መንግስት እንዲከትል እንደማትፈቅድ በግልጽ ተናግረው አብዛኞቹ እስራኤላውያን ይህንን አቋም እንደማይደግፉ አጽንዖት ሰጥተዋል። የተባበሩት መንግስታት ኮሚሽን በጋዛ የዘር ማጥፋት ወንጀልን ለማጣራት ያቀደውን እቅድ መሠረተ ቢስ ውንጀላ ሲሉ ውድቅ አድርገውታል። ኔታንያሁ በጋዛ የእስራኤል ወታደራዊ ዘመቻ በታጣቂዎች የተያዙ ሰዎችን ለማስለቀቅ ታስበ እንደሆነ አስታውቀዋል። እኔ የምነግራችሁ ስለ እስራኤል ጀግንነት ወክዬ ነው። ከናንተ ጋር ቆመናል፣ አንጠልህም። የእስራኤል ሕዝብ ከጎናችሁ ነን። ምርኳችሁም በሰላም እስኪመለስ ድረስ አንቆምም በማለት አጋር አገሮችን በቀጥታ ተናግረዋል። በመቀጠልም እስራኤል ከሶሪያና ስለ ሰላም ሁኔታ መወያየቷንና የሊባኖስ መንግሥት ሂዝቦላን እንዲገድብ አሳስበዋል። ሆኖም ንግግሩ በእስራኤል ውስጥ ጠንካራ ተቃውሞ አስነስቷል። የተቃዋሚ ፖለቲከኛ መሪ የአየር ላፒዶ ናታንያሁ በዛሬው ዕለት ያየነው ናታንያሁ ተስፋ የቆረጠ ጠቅላይ ሚኒስቴር ነበረ። ንግግራቸው በባዶ ንግግሮች የተሞሉና እስራኤልን ከማጠናከር ይልቅ በዓለም አቀፍ ደረጃ ያላትን አቋም አዳክሞታል ሲሉ ተችተዋል። የፍልስጤም ፕሬዝዳንት መሐሙድ አባስ ባለፈው ሐሙስ በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ በቪዲዮ ባደረጉት ንግግር በፈረንሳይ ይፋ የተደረገውን የእስራኤልና የፍልስጤምን የሰላም እቅድነት ተግባራዊ ለማድረግ ከዓለም መሪዎች ጋር ለመስራት ዝግጁ መሆናቸውን ገልጸዋል። ካናዳ፣ አውስትራሊያ፣ እንግሊዝ፣ ፖርቹጋል፣ ፈረንሳይ፣ ቤልጂየም፣ ሉክሰምበርግ፣ ማልታ፣ ሞናኮ፣ ሳንማሪኖ፣ አንዶራ እና ዴንማርክ ለፍልስጤም መንግስት ዕውቅና በመስጠታቸው አመስግነዋል። አባስ በንግግራቸው ሐማስ በአስተዳደር ውስጥ ሚና አይኖረውም ብለዋል። የእስራኤልን መውጣት ተከትሎ የፍልስጤም መንግስት ለጋዛ ሰርጥ ሙሉ ኃላፊነት እንዲወስድና በእስራኤል ከተያዘው ዌስት ባንክ ጋር እንዳይገናኙም ጠይቀዋል። አሜሪካ በተቃራኒው ለፍልስጤም እውቅና ለመስጠት ጊዜው አሁን አይደለም፣ ኃላፊነት የጎደለው እርምጃና ለሐማስ እንደ ሽልማት የሚቆጠር ነው ስትል ተናግራለች። በተጨማሪም የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ዱል ፋይሰል ቢን ፋርሃን የዩናይትድ ስቴትስ ፕሬዚዳንት በዌስት ባንክ ውስጥ ያለውን የመቀላቀል አደጋና ስጋት በሚገባ የተረዱ ይመስለኛል ብለዋል። ሮብ መስከረም 27 ተከታታይ የእስራኤል ከባድ ጥቃቶች በጋዛ ከ80 በላይ ፍልስጤማውያን መሞታቸውን የአካባቢው ሆስፒታሎች አስታውቋል። በጥቅምት 2023 በደቡብ እስራኤል በሐማስ የሚመራው ጥቃት ወደ 1200 የሚጠጉ ሰዎችን ሲገድል ሌሎች 251 ቆስሏል። በምላሹ እስራኤል በጋዛ ላይ መጠነ ሰፊ ወታደራዊ ዘመቻ ከጀመረች በኋላ በመሬት ላይ ኦፕሬሽንና ሰፊ የአየር ላይ ድብደባዎችን አሳትፋለች። ከዚያም በጋዛ ሐማስ የሚመራው የጤና ጥበቃ ሚኒስቴር ቢያንስ 65419 ፍልስጤማውያን በእስራኤል ጥቃት መገደላቸውን ዘግቧል ከ18000 በላይ ህፃናትን ጨምሮ። እነዚህ አሃዞች ጦርነቱ በጋዛ ህዝብ ላይ ያደረሰውን አስከፊ ሰብአዊ ተጽዕኖ አጉልቶ ያሳያሉ። በተባበሩት መንግስታት የሚደገፈው የተቀናጀ የምግብ ዋስትና ደረጃ ምደባ IPCC በነሐሴ ወር በጋዛ ውስጥ ከግማሽ ሚሊዮን የሚበልጡ ሰዎች አሰቃቂ ሁኔታዎች እያጋጠሟቸው፣ ለረሃብ፣ ለከፍተኛ ችግርና ለሞት አደጋ እየተጋለጡ መሆናቸውን አስታውቀዋል። በሌላ በኩል የተባበሩት መንግስታት ድርጅት አጣሪ ኮሚሽን እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች ሲል ከሷል። በእስራኤል ላይ የሚካሄደው ወታደራዊ እንቅስቃሴና በጋዛ ላይ እየደረሰ ያለው ጥቃት በአስቸኳይ እንዲቆም ዓለም አቀፍ ጫናዎች እየበረከቱ ይገኛሉ። እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ ለማስቆም እና የዌስት ባንክ ወረራ እንድታቆም ዓለም አቀፍ ጫና እየደረሰባት ይገኛል። የምዕራባውያን መንግስታት ለፍልስጤም መንግስትነት ድጋፋቸውን እየገለጹ ሲሆን፣ ይህም ነፃ ሀገር የማግኘት መብታቸውን እንዲጠበቅ ለህዝቡ ቃል ሰጥተዋል። በጠቅላይ ሚኒስትር ቤንጃሚን ኔታናሁ የአስተዳደር ጥምረት ውስጥ ጠንካራ አቋም የያዙ የእስራኤል አንጃዎች ዌስት ባንክን የወደፊት የፍልስጤም ግዛት አካል እንደሆነ በዓለም አቀፍ ደረጃ እውቅና ያገኘውን ግዛት በመደበኛነት እንዲጠቃለል ደጋግመው ጠይቀዋል። እነዚህ ፍላጎቶች በእስራኤል የረጅም ጊዜ ዓላማዎች ላይ ዓለም አቀፋዊ ስጋትን አባብሰዋል።